የትላንት ሕይወት ወይም ጅልነት ነው ወይም ልጅነት። ትናንት ስታደርግ የነበረ ነገር፣ የትላንቱ ሽንፈቶች፣ የትላንቱ መሰደብ በሰዎች ዘንድ ስትሆን የነበረ ነገር ወይም ልጅነት ሊሆን ይችላል ወይም ጅልነት ሊሆን ይችላል። ግን ጅልነትን ትቃውማለህ። ልጅነት ደግሞ እየናፈቅ ትላል። ዛሬ ላይ ማድረግ ብትፈልግ ኖሮ ወይም ደግሞ ተመልስ እድል ብኖር ልጅነትን ተመልታል። ጅልነትን ግን ለማስተካከል ትፈልጋለህ። ዛሬ ያለህበት ቦታ ነገ ላይ ስትሆን ልጅነትና ጅልነትን አጣምሮ ያዘ እንደሆነ ዛሬ መገንዘብ ትችላለህ። ያለበትን ቦታ በትክክለኛ መንገድ ማወቅ ይጠቅማል። ሀላፍነት መውሰድ ማለት ከስህተት ጋር መጋፈጥን እና ስህተትን መቀበልን ይጠይቃል። ሀላፍነት የሚወስድ ሰው ከራሱም ጋር ይሁን ከሌላ ሰው ጋር ያለውን ግንኙነት ጠቃሚ ያደርገዋል። ኃላፍነት ስንወስድ ለራሳችን ያለውን ክብር ይጨምራል፣ ህይወታችንን ለማቆጣጠር ይረዳል፣ እንዲሁም የአይምሯችንን ጤና የተሻለ ያደርግልናል። በምንሰራ ስራ ላይ በሁሉም ነገር ኃላፍነትን ብትወስደው የተሻለ ሰውት ይሆናል። በተለይም ወንድ ልጅ ከሆን ለእያንዳንዱ ነገር ሀላፍነት ተቀበልና በሀላፍነት ስራ ይቅርታ ሂደት ነው። ራስን የምታነጽበት በደለህ ይቅርታ አድርግሃል ማለት ያኛውን በደልን ረስተሃል ማለት አይደለም፣ ግን ውስጥህን አንጽሃል። ለዛ ሰውዬ የነበረን አመለካከት ቀይርሃል። ያኛው ሰውዬ መልሼ ቀጠሉ ብለህ ስታስብ ነበረ ያነሳ ትተህ፣ ግን ደግሞ ወዳጅ አርግታል። ሁሌም ያጠበሳ የማይረሳ ነገር አስቀምጦ አልፏል። ግን ለዛ ውስጥህን አሳመነ። ከዚህ በኋላ ለዚህ ሰውዬ መጥፎ ነገር ማሰብልብኝ ብለህ ራስን አንጽሃል። በውስጥህ ታርቃል። ከራስህ ጋር ታርቃል። ከዛ ሰውዬን ጋር ታርቃል። ግን ያደረግከው ጥፋት መቼም ቢሆን አይረሳም ምክንያቱም የማይረሳ ነገር ነው ግን ደግሞ አእምሮን አሰርፋል እና ብለ መራመድ ይችላል ያኛን ሰውዬ ስታስቡ መጥፎ ነገር ሳይሆን ይቅርታ ለውስጥ ንጽህና ያነግዳል ይቅርታ ሂደት ነው ራስን የምታንስበት ለጓደኛ ሁለት ነገር ማለት ትችላለህ አንዱን ምረጥ ከቻልክ ማገዝ ካልቻልክ ግን መንገዱን ከመዝጋት ዝም ማለት ከሁለቱ ግን ማገዝን ምረጥ ማገዝ ካልቻልክ ዝም ብለህ የራስን ህይወት እንድኖር መንገዱን ከፈትለት። ኣብ መንገዱ መስከ ሁለት ብቸኝነት አለ። የመጀመሪያው ሰውን ፈልገህ ስታጥፋ ብቻን ትሆናለህ። ሁለተኛ ግን ራስ ፈልግህና ወደ ብቻዬን የምትሆንበት መንገድ ግን ከየትኛ ምልክ ሁለተኛውን ቤት መጥቶ ራስን ታንፃላ የተሻለ ሰት የሆነላ ራስን ትገመግማለህ። ወደህና ፈቅደ ብቻ ከሆን ብቻ የመሆን ጥቅሙን አውቀ ስልህድ ሁለትን ብትሆነው ካን ጥቅሙን ስለምታውቅ በዛ ተቀጥላለ ለሆድ ምግብ እንደሚያስፈልገውም ለአእምሮም ደግሞ ዕውቀት ያስፈልጋል። አንዳንዴ ባልተ ከጠገብኩ በኋላ የምትጨናነቅ ከሆነ አእምሮ እውቀት ፈልገልና እውቀት ውስጡ ያን እውቀትን የምታገኝበት መንገድ ደግሞ የተለያየ አይነት መንገድ አለ። መጽሐፍ አስባችሁታል። በሕይወታችሁ ይህ ችግር ሊያልፍልኝ ነው ብላችሁ ያስባችሁ የቤተሰብ የራሳችሁ ችግር ካለፈ በኋላ ግን ምንም እንደማይመስሉ ወይም ደግሞ ሌላ ችግር እንደሚያሳስብን ሌላ ነገር እቅርና ፈተና ልንገባ ስንል ይህን ፈተናማ ውድቅ ያለው ይህን ፈተና አልሰረም፣ ምንድን ነው የሚሆነው? ምን ልውጠኝ ነው ለቤተሰቦቼ ምን አሉ ብለን ያሰብነውን ፈተና ከተፈተን በኋላ ያ ነገር ሲስተካከል ምንደሰቶን ደስታ አስባችሁ ታቃለን። ህይወትን ቀላል አድርጎ መኖር ማለት ሁሉም ነገር ያልፋል፣ የማልፍ ነገር አይከሰትም የሚለውን ፕሪንስፕል ተከትሎ ማሄድ ነው። ምናልባት የተከሰተው ችግር የማልፍ ሊመስል ይችላል፣ ወይም ደግሞ ሁሉም ችግር ያልፋል። ከኛ በላይ የሆነ ፈተና መቼም ቢሆን አይደርስም። ሰው ከተስተካከለ ዓለሙ ይስተካከላል። አንድ መምህር እያስተመረ ሳለ አንድ ህፃን ያስቸግራል። ለዛ ህፃን እንዲጫወት ብሎ የተለያየውን የተመታተነውን የዓለም ካርታን እንዲያስተካክል ይሰጧል። ያ ልጁም ያስተካከለ ውቅያኖስ ብዙ አይነት ሀገር ስላለ ማስተካከል ሲያቅተው፣ ካርታውን ስገለብጠው በእስክሪብቶ የተሳላ የሰው ስዕል ያገኛል። የሰውየውን ስዕል ከገጣጠመው በኋላ ስገለብጠው የዓለም ካርታ ተስተካክሎ ያገኛል። ወደ መምህሩ ወስዶ ስጦ፣ መምህሩም ተገረመና እንዴት ልታስተካክለው ቻልክ ስለው፣ ልጁም እንዲህ ሲል ይመልሳል። ሰውየውን ሲያስተካክለው ዓለሙ ተስተካከላል። መምህሩም እንዲያል ሰውየ ከተስተካከለው ዓለም ይስተካከላል። ራሳችሁን ቀድማችሁ ካስተካከላችሁ ዓለምን ማስተካከል ይችላል። የሰው ልጅ ቀድሞም ጀምሮ ከራሱን እንጂ ከውጭ ስላልሆነ፣ ዓለምን ከመተቻት በፊት ራስን ሰው አድርገው። ከዛ በኋላ ሌላ ሰው ሰው እንዲሆን ትጠብቃለህ፣ ሌላ ሰውን ሰው ታደርገዋለህ።